አረ፣ ሌላ ነገር እንዳይታሰጠ። እናትሽ ትግረክ፣ እማ በማያገባሽ አትጂ። አረ አታሳዝንም እንዴ? ሲጀመር አንተ እናስታርቅ ይባላል እንጂ የሰው ሚስት እንዳያገኝ ዝም ብለህ ከመሬት አግኝተህ ማለት አንተ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን። እንግዲህ ባለፈው የተፈጠረውን ነገር አይታችሁታለህ። ከቃል ጋር ገፍትሬያት የሄድኩት ነገር አልፈልግሽም ብዬ በጣም ከጠገባውን ገፍተሪያት ይርኩ እና አስቢበት ብያት የወጣሁት ማለት ነው፣ ከኔ ጋር ያላትን ነገር እና እኔ በጣም ያ ቪዲዮን በጣም ሰውም አይቶት በጣም አዝኗል፣ ተጸጽቷል። እና ቤትም ራሱ ያንም ቢያይቶ እንዴት እንደዚህ አይነት ስራ ትሰራለህ? እስኪ ዛሬ ይቅርታ በላት ሄድና ይቀርታ ማለት አለ። ይህን ስህተት መስራት የለብም ብሎ በጣም ሰው አዝኖ ነበር። እኔ ግን ያንን ያደረግኩት እኔ ሳላቅ አይደለም። ያው እኔ ግን ለእሷ በጣም ትልቅ ቦታ ያለኝ ሰሆነኝ በጣም ነው የምወዳት ማፈቅራት። እና ያ እሷም ደግሞ ያው ገፋ ገፋ ስላደረገችኝ ነው እንጂ እኔ ሆን ብዬ አይደለም። እና ቃልዬ እኔ በጣም ነው የምወዳት። እና ሌላው ነገር ደግሞ ሻንጣውን ይዛ ስትወጣ አይቼ ነበር እና ወደ እኔ ጋር ልትመጣ ማለት ነው እና እኔ በእውነት በጣም ነው የተሰማኝ። ያንን ያደረገችው ደግሞ እን እውነት እኔ ትወደኛለች ብዬና አልገመጡ እና ይዛ ስትመጣ ያን በእውነት ዛሬ ደግሞ እያነባች እያለቀሰች ነው እንትን ያለች ካያችሁት ከሆነ ቪዲዮ ላይ እና በጣም ነው እኔ አሳዝናኛለች። እኔ አንጀቴን በልታኛለች። እኔ ደግሞ በእውነት እኔ ያንን ያደረኩት ያለ ምክንያት አለ እኔ ደግሞ ከሷ መለየት አልፈልግም። እኔ በጣም ነው የምውዳት። ቃል ቃልኝ በጣም ነው ማፈቅራት እና ያለ እሷ መኖር አልችልም። እና ተመልካቾቻችን፣ እውነት ካጠፋው ደግሞ ያው ይቅርታ ልላችሁ ቃል እገባለሁ። እና ዛሬ ደግሞ ሲስተሯን አለምዬን ለማግኘት ወደ እሷ እየሄድኩ ነው። እኔ ላይ የተከፋችሁ ያዘናችሁ ካላችሁ ነው ይቅርታ አድርጉልኝና እኔ በእውነት ሆን ብዬ አይደለም ያደረኩት። እናንተም በእኔ በኩል ሆናችሁ እኔንስ አስቡኝ፣ ታስከፍቻችኋለሁ። እና በዚህም ይቅርታ ልላችሁ እፈልጋለሁ። እና የዛሬውንስ ደግሞ እዩትና እስኪ ያለውን ነገር ትነግሩኛላችሁ። ያው ተዋላ ገኛ ትይርኩ ነው። አባ ሰላም እንዴት ነው? አንተ ነ ባለፈው ቃልን ተገናኝ ስታወራት የነበረው አይተሳስተን፣ ተመሳሰ ነው። ተሳስቼ አይደለም፣ አንተ ራስህ ነህ። ቪዲዮውን እኮ አይቼዋለሁ። ተሳስቼ አይደለም። አልተሳሳትኩም። ተሳስተህ ላይ። አልተሳሳትኩም ሰውዬ ሰው ተመሳስሎብህ ነው። ቼክ አድርግ፣ ምናልባት ወደ እዛ ሰው ካለ ቼክ አድርግ። ምንም ቼክ አደርገው ነገር የለም ነው። እኔ ፍቅረኛ የለኝም።

አሬ እኔ እኮ አላበርኩም፣ ጤነኛ ነኝ። አብዳልኩ እያልኩህ አይደለም፣ ሰው ተመሳስቻል ብሎ እያልኩህ ነው። አም ሶሪ። እሺ፣ እኔ ሰው እየጠበኩህ ነው። ከሰው ጋር ተመሳሰብህ፣ እንደ ታዲያ አናግረኝ እንጂ ቆመ። ምን ላናግረኝ? የነገርኩህ እኮ ነው፣ ከሰው ጋር ተመሳሰብህ እንዳይሆን። ምንም አልተመሳሰልክብኝም። መራሰነ እሺ፣ ምን ፈለክ? ከእሷ ጋር ያለው ከቃል ጋር ያለ ነገር ምንድን ነው? ና ና እንጂ ማምላቅ መሰለህ አያባው ለማን ታሬ ዘምቴ ነው? እንዶ፣ ትሰማኛለህ? ንገር። እኔ ወንድ ልጅ ነው ብዬ ነው። ወንድ ልጅ በፍቅር ሲጎዳ ማየት ስለማልፈልግ ነው። እሺ፣ ከዚህ በኋላ ቃል አጠገብ ስደርስ እንዳላይ። ምን ማለት ነው? ምቀብር። እሺ፣ ምን ማለት ነው? ቁመቴ እና እየነገርኩ እኮ። ከዚህ በኋላ እሷ አጠገብ እንዳደርስ። ሴት ልጅ ለሴት ልጅ ክብር ይኑር። እሺ፣ ተረዳኝ አይደል? ሁለተኛ አጠገቧ እንዳላይ አጠፋሉ እያልኩ። አሀ፣ ያኔ ካፌ ተገናኝተን እንደዚያ ስታውራት የነበረው አንተ ነው። አንተ እየነገርኩ እኮ፣ ለሴት ልጅ ክብር የለም ከዚህ በኋላ አጠገባ እንዳላይ አጠገባ እንዳላይ ሰማኸኝ። ምንድን ነው እየነገርኩህ እኮ ነው። እንደዚያ የምታሰቃያት አንተ ምን ስለሆንክ ነው? ከዚህ በኋላ አጠገባ እንዳላ እያልኩህ ነው። ቪዲዮ አይቼ ነው የመጣሁት። ገባህ አይደለ? ከዚህ በኋላ አጠገባ እንዳትደርስ። ሁለተኛ ዳግመኛ እሱ አጠገብ ባገኝህ ነግሬሃለሁ። ሰማኸኝ? አንተ ትቀልዳለህ? እየቀለድኩህ አይደለ? ሁለተኛ እሱ አጠገብ እንዳላይ እያልኩህ ነው እ የመጣሽ ታኝ አንተ የታህባ እንዴ የታህባ ቀላል ብለህ በእናትህ ምን ልታደርግ ነው ማደርገውንማ አደርጋለሁ ምን ያህል ንቀት ቢኖርህ እስኪ የምታደርገውን አሳይ አንተ አይደብርም እንዴ ወንድ ልጅ አይደለም እንዴ እህት የለም የፈለገ ይኖርኛ ነው እህት ቢኖርህ አንተ ወደት ማፈቃት በታፈቃት እኮ እንደዚህ አታደርጋትም ነበር እኮ በአንተ የመጣ ስንት ነገር ነው ይደርስባት ሁሉ ልጅ ያለቀሰች እኮ ነው የምትለው አታሳዝንም እንዴ ሲጀመር አንተ እናስታርቅ ይባላል እንጂ የሰው ሚስት እንትን እንዳያገኝ ዝም ብለህ ከመሬት አግኝተህ ማለት ብቻ የራስህን። አንተ እንደዚህ አስተሳሰብ ካለ መጀመሪያ እኮ እሷን ማሰቃየት አችልም ገብ ነበር ገባህ አይደለ? ለእሱ የምታስብ ነገር ቢሆን መጀመሪያ እሷንም እንደዚህ አታደርጋት ነበረ። ተረዳኸኝ አይደለ? ስለዚህ እኔ እያልኩ ያለው ድጋሜ እሷ አጠገብ እንዳላገኝ፣ ባገኝ እነግርህ ያለሁት ሰማኸኝ፣ እቀብራለሁ። ብኩርኩም እንኳን አረባቅ ናስ በሎ አርገኝ። እነግርህ ያለሁት አጠገቡ እንዳላይ። ተረዳኸኝ አይደለ? አንደርሳል አረከኛ አጠገቡ እንዳላይ አሁን ምን ይመስላል? አሁን እንደዚህ ማለት ነው። በእናት ማንን ቦታ ማታያል? ስፖርት እየሰራ ነው አሁን ምን

ምን ምን ምንድን ነው? አንተ ምን ይቅርታ አርግልኝና ያኔ ግን ጥሩ ፊትም እንትን አላልኩሽም። ያልሆነን ነገር ተናግሬ ነው እንትን ያልኩት። እሺ፣ ለዛሬ ግን ይቅርታ አርግልኝና እኔ እኔ አሁን እኔ ነው።